ሰላም ጤና ይስጥልኝ። ውድ የሄልዝ ኢንፎ ቻናል ቤተሰቦች እንደምናላችሁ። በዛሬው ቪዲዮ ይዤላችሁ የመጣሁት በህፃናት እጅግ ተወዳጅ የሆነውን የሙዝ ተክል ነው ማለት ነው። እንግዲህ የሙዝ ተክል በህፃናት ከመወደዱ ባሻገር ለህፃናት የሚሰጠው ጥቅም ምን ያክል ነው? ምን ምን ጠቀሜታዎች ይኖሩታል? ከዛ በተጨማሪ አንድ ህፃን ከበቂ በላይ ወይንም ከመጠን በላይ ቢመገር ምን ሊያጋጥመው ወይንም ምን ሊከሰት ይችላል የሚለውን እናያለን። ማለት ነው እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እና ቪዲዮውን ደግሞ ላይክ በማድረግ እንድትጀምሩት ስል በትህትና ጠይቃለሁ። እንግዲህ ሙዝ በልጆች እጅግ በጣም ተወዳጅ የሆነ ተክል ነው። በዋናነት እንግዲህ ሙዝን ልጆች ሊወዱ የሚችሉበት የራሱን የቻለ ምክንያት አለው። አንደኛ ጣፋጭ የሆነ ጣዕም ስላለው ነው ማለት ነው። ሙዝ ጣፋጭ የሆነ ጣዕም ስላለው ሙዝ በተፈጥሮ ተፈጥሯዊ የሆነ የስኳር ይዘት ስላለው ያ ስኳራዊ የስኳር ይዘት ደግሞ በልጆች በሚመገቡበት ሰዓት ጥሩ የሆነ የጣዕም ስሜት ስለሚሰጣቸው ይህም አብዝተውና በፍቅር እንዲመገቡት ያደርጋቸዋል። ሁለተኛ ለመመገብ ቀላልና ቶሎ መጠቀም ስለሚችሉ በሚያኝኩም ሆነ በሚውጡበት ጊዜ ጥሩ የሆነ ስሜት ስለሚሰማቸው ይህም እንደ አንድ ምክንያት ሆኖ ሊወዱ እንዲችሉ ያደርጋል ማለት ነው። ከዛ መቀጠል የምናየው አንድ ህፃን ሙዝ ሲመገብ ሊያገኝ የሚችለው የሆነ ጥቅም አለ እና እነኚህ ጥቅሞች ምን ምን ናቸው የሚሉትን እናያለን ማለት ነው። እንግዲህ በዋናነት የምናገኘው አንደኛ የኃይል ምንጭ፣ ሙዝ እንደ ፍሩክቶስ እና ግልኮስ ያሉ ተፈጥሯዊ ካርቦሃይድሬት ስላለው ፈጣንና ቀጣይነት ያለው ኃይል እንዲያገኙ ያደርጋቸዋል ማለት ነው። ይህ ደግሞ ልጆች በሚጫወቱበትም ጊዜ ሊሆን ይችላል የተለያዩ እንቅስቃሴዎች በሚያደርጉበት ጊዜ ብርታት እንዲያገኙ ያግዛቸዋል ማለት ነው። ሁለተኛ የምግብ መፈጨት፣ ሙዝ በፋይበር የበለጸገ በመሆኑ የምግብ መፈጨት እንዲኖር ያግዛል፣ እንዲሁም የሆድ ድርቀት ለመከላከል ያግዛል ማለት ነው። ሶስተኛ፣ ሙዝ ከፍተኛ መጠን ያለው ፋይበር ይዛል በውስጡ። እናም ደግሞ ይህ ፋይበር ስኳር በፍጥነት ወደ ደም ውስጥ እንዳይገባ ይከላከላል። ይህም የደም ስኳር መጠን ድንገት ከፍ እንዳይል ይረዳል ማለት ነው። አራተኛ በሙዝ ውስጥ ያለው ስኳር እጅግ ጤናማ ከመሆኑም በላይ በዋናነት እንደ ፍሩክቶስ፣ ግሉኮስ እና ስኩሮስ ሲገኙ እነኚህ ደግሞ እንደ ለስላሳ ከረሜላ፣ ኬክ ውስጥ እንደሚገኙት ሰው ሰራሽ የስኳር ይዘቶች ሳይሆን የተለየ ነው። እናም በሰውነታቸው ውስጥ ጤናማ የስኳር ሁኔታ እንዲኖር ያደርጋል። አምስተኛ፣ ለልብ ጤና ሙዝ በፖታሲየም የበለጸገ ነው። እናም ይህ ፖታሲየም ደግሞ የደም ግፊትን ለመቆጣጠር እና ጥሩ የልብ ጤና እንዲኖራቸው ከዛም ለስትሮክ እና ለልብ በሽታዎች ተጋላጭነት ይቀንሳል ማለት ነው። ስድስተኛ፣ ለስሜትና ለአእምሮ ጤናም ጠቀሜታ። ስድስተኛ ለስሜትና ለአእምሮ ጤና ሙዝ ከፍተኛ መጠን ያለው ሙዝ ከፍተኛ መጠን ያለው ትሪፕቶፎን የተባለ አሚኖ አሲድ ይዟል። ሰውነት ትሪፕቶፎንን ወደ ወደ ሴሮቶኒን ይለውጣል። ሴሮቶኒን ደግሞ ስሜትን ለማሻሻል እና ድብርትን ለመቀነስን የሚረዳ የደስታ ሆርሞን እናም ደስተኛ እንዲሆኑ ያግዛል። ከዛም በሙዝ ውስጥ ያለው ቫይታሚን ቢ ሲክስ የአንጎል ጤናማ ተግባር እንዲኖረው እና የአእምሮ ዝግጁነት ለማሻሻል ይረዳል። ሰባተኛ የደም ማነስ ለመከላከል ይረዳል። ሙዝ በቀይ የደም ሴሎች እና ለሄሞግሎቢን ምርት አስፈላጊ የሆነውን ብረት ስለሚይዝ እጅግ ጠቃሚ ምግብ ነው ማለት ነው። ስምንተኛ ለቆዳ ጤና በሙዝ ውስጥ የሚገኘው ቫይታሚን ሲ እና ሌሎች ጸረ ኦክሲደንቶች ቆዳን ከጉዳት በመጠበቅና የቆዳ ቀለምን በማሻሻል ብሩህና የሚያምር ቆዳ እንዲኖራቸው ያደርጋል። በአጠቃላይ ሙዝ እነኝና ሌሎች የጤና ጥቅሞች ሲኖሩት ሕፃናት በአግባቡና በመጠኑ መጠቀም መቻል አለባቸው። ነገር ግን ከመጠን በላይ ለአንድ ሕፃን ሙዚን አብዝቶ እንዲመገብ ማድረግ ሊከሰቱ የሚችሉ ሁኔታዎች አሉ። ከእነሱም ውስጥ ስናይ አንደኛ፣ የሆድ መነፋት። ሙዝ ከፍተኛ መጠን ያለው ፋይበር፣ ይህ ደግሞ ከመጠን በላይ ከሆነ ሕፃኑ የምግብ መፍጫ ስርዓት ሊቋቋም ከሚችለው በላይ ከሆነ ሆዳቸው የመነፋት ሁኔታ ሊያጋጥም ይችላል ማለት ነው። ሁለተኛ፣ ክብደት መጨመር። ከፍተኛ ካሎሪንና ስኳር ወይም ካርቦሃይድሬት ስላለው በየቀኑ ከሚመከረው በላይ የሚመገቡ ከሆነ ከሚያቃጥሉት በላይ የሆነ ካሎሪን እንዲከማች ይሆናል እናም ጤናማ ያልሆነ የክብደት መጠን መጨመር ይፈጠራል ማለት ነው ሶስተኛ የጥርስ መበስበስ ሙዝ በተፈጥሮ ስኳር የበዛበት ተክል ነው እናም ህፃኑ በተደጋጋሚ ሙዝ የሚበላ ከሆነና ጥርሳቸውን የማያጸዱ ከሆነ የጥርስ መበስበስ ሊያስከትል ይችላል ማለት ነው ሶ በስተመጨረሻም ልጆን እንደ እድገት ወይንም እንደ እድሜው መጠን እንዲጠቀሙ በማድረግና እንደ ዋና ምግብ ብቻ ሳይሆን እንደ ተጨማሪ ምግብ በመስጠት በቀን ከአንድ እስከ ሁለት ፍሬ መስጠት እጅግ ወደር የሌለው ጠቀሜታ እንዲያገኙ ያደርጋቸዋል። በነገራችን ላይ ለአዋቂዎችም ቢሆን ጥቅሙ እንደዚሁ ስለሆነ በቀን አንድ ወይም ሁለት ፍሬ ብትጠቀሙ በእጅጉ ትጠቀማላችሁ ማለት ነው። ለዛሬ ለዛሬ አበቃን። በሌላ ጊዜ በሌላ ቪዲዮ እንገናኛለን። አስተማሪ አስተማሪና ጠቃሚ የጤና መረጃ ደርሳችሁ ቤቱን ሰብስክራይብ ማድረጋችሁ እንዳይረሳ። ባይ ባይ።